ጤና ይስጥልኝ ውድ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ። የተከበራችሁ የተወዳችው የተወዳችሁ የኢትዮ ኒውስ ቤተሰቦች በያላችሁበት ሰላምታችሁ ይድረሳችሁ። የዕለቱን አዳዲስና ወቅታዊ ምርጃዎች አዘጋጅተናል። በቅድሚያ አማር ዜናዎች እንነግራችኋለሁ። ከኢትዮንስ ምርጃዎች ጋር አብራችሁ ቆዩ። በአማራ ክልል የሸዋና የወሎ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች መደረጋቸው ታውቋል። የብልጽግናው አገዛዝ እየተከናወነ ያለውን የተገናጀ የሕግ ማስከበር እርምጃ እቀጥላል ሲል ሲያስታውቅ፣ በዚህም አገዛዙ በቀጣይ ጊዜያት በአማራ ክልል ያወጀውን ጦርነት ለማቆም ሳይሆን ለማስፋፋት ፍላጎት እንዳለው በይፋ ተናግሯል። በዝርዝር እንመለከታለን። ዘረኝነት፣ ጥላቻ፣ ጎጠኝነት አይጠቅምም እኛ መንፈሳዊያንን ሲሉ ብፁዕ ቅዱስ አቡነ ማትያስ ተናገሩ። ብፁዕ ቅዱስ አቡነ ማትያስ መንፈሳዊነትና ፖለቲካ ለይተ መጓዝ ይኖርብናል ማለት በዛሬው ትንግር ያደረጉት እና አቡነ ሳዊሮስ እየተሰጣቸውን ስልጣን ሲረከቡ ነው። በዝርዝር እንመለከታለን። መጪውን አገራዊ ምርጫ ፈቃድና አስቻይ ሁኔታዎች ባሉበት አካባቢዎች ለማድረግ ዝግጅት እያደረኩ ነው አለ የአገዛዙ ምርጫ ቦርድ። የአገዛዙ ምርጫ ቦርድ መጪው አገራዊ ምርጫ ፈቃደኛ አስቻይ ሁኔታዎች ባሉባቸው ምርጫ ክልሎች ይደረጋል ማለት የተናገረ ሲሆን በአገሪቱ ያለው ጦርነት መቼ ይቁማል ተብሎ የተጠየቀለት ጥያቄም ይህን የሚመለከተኝ አይደለም ብሏን፣ በዝርዝር እናያለን። ያለን አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰችም። የቻይና ክስ በተለይም በአሁኑ ሰዓት በአሜሪካና በቻይና መካከል ረግቦ የነበረውን ግጭት ወደ ንግድ ጦርነት ዳግም ሊመለሱበት የሚችሉበትን እድል የፈጠረ ሆኗል። በዝርዝር እናያለን። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሞተዋል። ሐሙስ ዕለት በናይጀሪያ ሞካዋ ከተማ የጣለው ከባድ ዝናብ ተከትለው በተፈጠረው ከባድ ጎርፍ ምክንያት ነው የሰዎቹ ሞት እየተሰማው። በዝርዝር እንመለከታለን። ተመልካቾቻችን ኢትዮኒስን ሰብስክራይብ በማድረግ ቤተሰብ ሁኑላለው። ወደ ዝርዝሩ አልፋለው፣ አብራችሁ ይቆዩ። በአማራ ክልል የሸዋና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገብባቸው ውጊያዎች መደረጋቸው ታውቋል። በሌላ በኩል ብልጽግና እየተከናወነ ያለው የተቀናጀ ሕግ ማስከበር እርምጃ ይቀጥላል ሲል አስታውቋል። በዚህም አገዛዙ በቀጣይ ጊዜያት ጦርነቱ ከማቆም ይልቅ በአማራ ክልል ያጅ ወጀውን ጦርነት ለማስፋፋትና ለመቀጠል ዓላማ እንዳለው ይፋ አድርገዋል። በሰሜን ሸዋ ዞን ከሰም ቀጠና ትላንትናና ዛሬ ከባድ ውጊያ መቀስቀሱን የፋኑ የመረጃ ምንጮች ተናግረዋል። በዚህም በከሰም ሀገረ ማርያምና በረህት ቀጠናዎች ጎርጎ ድሬ፣ አብሎሽና አቦጎርዶ በተባሉ አካባቢዎች ሰብአዊና ቁሳዊ ጉዳት ትምዝግባቸው ጊ

የአገዛዙ ጦር ከከተሞች በመነሳት ወደ ፋኖ ይዞታዎች መንቀሳቀሱ ተከትሎም ውጊያ መቀስቀሱ የታወቀ ሲሆን በትላንትናው እለት በነበረው ውጊያ የፋኖ ኃይሎች በሰጡት አጽፋ ውጊያው የአገዛዙ ጦር ወደ ተነሳበት ቀጠና መመለሱን የአማራ ፋኖ ብሔራዊ ኃይል ሸዋ ከሰም ክፍለ ጦርን አስታወቀም። ሆኖም በቀጠናው ዛሬ አገዛዙ ኃይል ጨምሮ በድጋሚ መንቀሳቀሱን ተከትሎ አዲስ ውጊያ መቀስቀሱን የትዩንስ የመረጃ አምጪው ተናግረዋል። በትላንትናው እለትም ቢሆን በዛሬው እለት ውጊያው ከፍተኛ ጉዳት ርስባቸው የሚገኙ አገዛዙ ከፊት እንዲሰልፉ ያደርጋቸው የሚኒሻና የፖሊስ አባላት መሆናቸውን ነው የመረጃ ምንጮቻችን የተናገሩት። ባለፉት ተከታታይ ቀናት የአፋባ ሸዋ ከሰም ክፍለ ጦር በተለያዩ አካባቢዎች ውጊያ እያደረገ እንደሚገኝ የገለጹት የክፍለ ጦሩ አመራሮች በተለይም በበረኸት አሳግርት፣ ምንጃር እና ሀገረ ማርያም ቀጠናዎች በተደረጉ ውጊያዎች በአገዛዙ ጦር ላይ ከፍተኛ ሰብዓዊና ቁሳዊ ጉዳት ማድረሳቸውን አስታውቀዋል። በተመሳሳይ በትላንትናው ዕለት ውጊያ የዋለባቸው የደቡብ ጎንደር ዞን ደራ ወረዳ አካባቢዎችም ዛሬ ውጊያ እንደቀጠለ ለማወቅ ተችሏል። በአካባቢው ትላንት ምሽት አራት ሰዓት ድረስ በቀጠለው ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የአፋባ ጎንደር ቀጠና ሜጀር ጄኔራሉ ባንታባ ቱኩርን አስታወቀው። በዚህ ውጊያ የክልሉ የአድማ ብተና ሻለቃ መሪ ኮማንደር አህመድ ሰይድ እና የአገዛዙ መከላከያ ሰራዊት 33ኛ ኮር ከፍተኛ አመራር መገደላቸውንም አፋባ አስታውቋል። በትላንትናው ዕለት በደራ ወረዳ አረብ አርብ ገበያ ግላውዲዮስና ሳና አካባቢ ከባድ ውጊያ መደረጉንና ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኑ የመረጃ ምንጮች መናገራቸው መዘገባችን ይታወሳል። በተያያዘም በጎጃም ቀጠና ጃዊ ፈንድቃ ከተማ ለሁለት ተከታታይ ቀናት የፋኑ ኃይሎች በሌሊት ዘልቀው መግባት የአገዛዙ የሚኒሻ አባላትን ከከተማ ይዘቸው መውጣታቸውን ፈንድቃ የሰፈረው የአገዛዙ ጦር አስደንግጧል ተብሏል። የፋኑ ኃይሎች ያለምንም ውጊያ ነው የሚኒሻ አባላትን ከከተማ ይዞ መውጣታቸው የቻሉትን የተባለው። በክልሉ በቀጠለው ጦርነት ከፊት ለፊት ውጊያ በተጨማሪ አገዛዙ ላይ ከፍተኛ ጉዳት ያደረሱ የደፈጣ ጥቃቶች በፋኖ ኃይሎችን ፍጸማቸውን ቀጥሏል ተብሏል። በሰሜን ወሎ ዞን ጎልዲያ ከተማ ቅርብ ርቀት በተሽከርካሪ ይጓዙ የነበሩ የአገዛዙ ወታደሮች በፋኖ በተፈጸመ የደፈጣ ጥቃት ከፍተኛ ጉዳት እንደደረሰባቸው የአካባቢ ነዋሪዎች ተናግረዋል። የደፈጣ ጥቃቱን ተከትሎ ለአጭር ጊዜ የቆየ ከባድ የተኩስ ልውውጥ እንደነበረ ነዋሪዎች አክለው ነው ተናግረዋል። በሌላ በኩል ብልጽግና በቀጣይ እየተከናወኑ ያለው የተቀናጀ ህግ ማስከበር እርምጃ ይቀጥላል ሲል የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይና የአገዛዝ ጦር ምስራቅ እ33ኛ ኮር አዛዥ ብርጋዴር ጄኔራል ተሾመ ይመር በመሩት ስብሰባ ላይ አስታውቋል። እነዚህ የብልጽግና አመራሮች ጽንፈኞች ለሌሎች ታዛዥ በመሆን የአማራ ክልልን ህዝብ በልማት እንዲያንስ እያደረጉ ነው በሚል ወንጅለው፣ ስለሆነም የተቀናጀ ህግ ማስከበር ስራ ይቀጥላል ማለት ጦርነቱ እንደሚቀጥል አውጀዋል። በመድረኩ ላይ ብርጋዴ ጄኔራል ተሾመ ይመር የፋኖ ኃይሎችን የጥላቶች ሀሳብ የሚሸክሙ ሲል ወንጅሏቸዋል። ባለፉት ሁለት አመታት ህግ ማስከበር በሚል የዳቦ ስም አገዛዙ በአማራ ላይ እያወጀው ጦርነት ከፍተኛ ሰብዓዊና ቁሳዊ ጉዳት እያደረሰና መሰረታዊ አገልግሎቶችን እያስተጓጎለ መቀጠሉ ታውቋል። ዛሬም የብልጽግና አገዛዙ ባለስልጣናት ክፈተው ጦርነት እንደሚቀጥል እያስታወቁ በአደባባይ ውጊያውንም እያወጁ ቀጥለዋል። ዘረኝነት ጥላቻ፣ ጎጠኝነት አይጠቅምም፣ እኛ መንፈሳዊ ያንን አሉ ብፁዕ ቅዱስ አቡነ ማትያስ። ብፁዕ ቅዱስ አቡነ ማትያስ መንፈሳዊና የፖለቲካ ለይተን መጓዝ ይኖርብናል ሲሉ ዛሬ ተናግረዋል። ብፁዕ ቅዱስ ፓትርያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበት በግልጽ ሲናገሩ ተደምጠዋል። ዛሬ በቅዱስ ሲኖዶስ ምላት ጉባኤ የተመረጡ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳይሮስና የቅዱስ ሲኖዶስ ዋና ጻፌ ብፁዕ አቡነ ዲዮስቆሮስ ያቀባል ምራ ግብር ላይ ነው። ብፁዕ ቅዱስ አቡነ ማትያስ ይህን የተናገሩ አልተናገሩትም። በዚሁ መራ ግብር ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክታቸውን ሲያስተላልፉ የእግዚአብሔር ቤት በእግዚአብሔር መንገድ ብቻ ምራት ይኖርበታል። የእግዚአብሔር ቤት በአምልኮት እግዚአብሔርና በጸሎት ከመራ ነው፣ ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉ አስገንዝበዋል። ጋሻና ቅል ለየቅል ይሰቀላል እንደሚባለው መንፈሳዊና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ተናግረዋል። ቅዱስ አቡነ ማትያስ አያይዞም አዳዲሶቹ አመራሮች የሁላችንም ድጋፍ እና ጸሎት ያስፈልጋቸዋን ያሉ ሲሆን ስለሆነም ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሬ በመሆን በሀቅና በቅነት ልናግዛቸው ይገባል ሲሉ መናገራቸውም ተደምጧል። ይቺ ታላቅ ቤተክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንን በመገንዘብ ቤተክርስቲያናችን በቅና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ ተናግረዋል ተብሏል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ቤተክርስቲያን ነው ያሉት ብፁዕ ቅዱስ አቡነ ማትያስ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ ማስገባት፣ ለሀገራችን ሰላም የበኩላችን አስተዋጽኦ ለማበረከት በትጋት መስራት ይኖርብናል ሲሉ ተደምጠዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊ ነን። እግዚአብሔር ሲፈጥረን ንጹህ አድርጎን የፈጠረን እኛ በራሳችን መንገድ መጓዛችን ነው ወርደን ተጠባቂዎች ሲሆን ነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችን አውቀን የጠባቂነት ሚናችን ከጥላቻና ከዘረኝነት በራቀ ተቋረጠ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉም ተናግሯል። ብፁዕ ወቅዱስ አቡነ ማትያስ አሁን ለተመረጡ አባቶች እግዚአብሔር አምላክ ጽናትና ብርታትን ይስጥልን፣ አገልግሎታቸው ጊዜያቸውን ጨርሶ የተሰናበቱት አባቶችም እግዚአብሔር አምላክ በቸርነት ይጠብቅልን፣ ስራዎቻቸው ሁሉ ይባርክ በማለት በተለይም አዲስ ለተሾሙት ጳጳሳት በእግዚአብሔር መንፈስና በቤተክርስቲያኗ ስርዓት እንዲያገለግሉና እንዲሰሩ አጽንኦት ሰጡ መናገራቸው ተዘግቧል። የብልጽግናው ምርጫ ቦርድ መጪ ሀገራዊ ምርጫ ፈቃጅና አስቻይ ሁኔታ ባሉባቸው አካባቢዎች ለማድረግ ዝግጅት እያደረገ ነው። አለም የኢትዮጵያ ምርጫ ቦርድ ብሎ ራሱን የሚጠራውና የአገዛዙ ፓርቲዎችን ብቻ የሚያንቅሰው ቅሰው ምርጫ ቦርድ መጪ ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች ይደረጋል ብሏል። በአገሪቱ ያለውን ጦርነትና አጠቃላይ የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ምርጫ የሚቀርብበት ወቅት ሁኔታውን በዝርዝርና በጥልቀት የሚታይ ነው እንጂ አሁን የሚወስነው አይደለም ባይ ነው ታዲያ ይህንን ዛሬ ሴተናግ ሰባተኛ ሀገራዊ ምርጫን አድርጋለሁ የሚል ቅድመ ዝግጅትና ተያያዥ ጉዳዮችን በተመለከተ ዛሬ ለሚዲያዎች በአዲስ አበባ መግለጫ ሰጥተዋል። የቦርዱ ሰብሳቢ የተባሉት ሚላት ወርቅ ሀይሉ ምርጫን ለማድረግ በአካባቢዎቹ አስቻይ ሁኔታ መኖር የግድ አስፈላጊ እንደሆነ ሲናገሩ ተደምጠዋል። በስድስተኛው ሀገራዊ ምርጫ ቦርዱ በሁሉም አካባቢዎች ምርጫ አካሄዳለሁ ብሎ ነው ያቀደው። አሁንም በሁሉም አካባቢ ምርጫ እናድርጋለን ብለን ነው የምናቀደው ሲሉ የባለፈው ዓመትና የባለፉ ጊዜ ምርጫ ስህተታቸውን አሁንም በቅድነት መያዛቸውን ተናግሯል። በሰኔ 2013 ዓ ም በተካሄደው ስድስተኛው ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ 102 በሚሆኑት ላይ ምርጫ አልተካሄደም። ከእነዚህ መቀመጫዎች ውስጥ 38 ሊይዙ የሚገባው የትግራይ ክልል ተመራጮች የሆኑት የነበረ ቢሆንም በወቅቱ በክልሉ ጦርነት እየተካሄደ ስለነበር ምርጫ ሳይካሄድ ቀርቷል። በዚህም ምክንያት የትግራይ ክልል ባለፉት አራት ዓመታት በፓርላማ ውስጥ ተወካዮች የሌሉት ቢሆንም መንግስቱ ግን የፌዴራል መንግስት ሲባል ተጠርቷል። አማራና ኦሮሚያ ክልል የተወሰኑ አካባቢዎችም በጦርነትና በግጭት ውስጥ ነው በመቆየታቸው የፓርላማ ተወካዮቻቸውን ለምረጥ በአካባቢያቸው ምርጫ ማድረግ አልተቻለም። በቤኒሻንጉል ጉሙዝ ክልል ዘጠኝ የተወካዮች ምክር ቤት ወንበሮች ጨምሮ አዲስ መንግስት ለመስረት የሚያስችል የቀሪ የክልል ምክር ቤት መቀመጫዎች ምርጫ የተካሄደው ሁለት ዓመት ዘግቶ ነበረ። አሁንም ታዲያ በአማራ ክልል፣ በኦሮሚያ ክልልና በትግራይ ክልል የህይወት ጦርነትና ፖለቲካዊ ቀውሶች ባሉበት ሁኔታ ከክልሉና ከፌዴራል መንግስት ጋር ያሉ ግንኙነቶች ተበጣጥሰው የክልሉ አብዛኛው ቦታዎችን በተዋጊዎቹ ተያዙበት ታ ሁኔታ ነው ሰባተኛ ዙር ምርጫ አካሄዳለሁ ማለት በጀት እየመደበና እንቅስቃሴ እያደረገ ያለው የአገዛዙ ምርጫ ቦርድ ሰባተኛውን አገራዊ ምርጫ ሲያካሄድ ታዲያ የአካባቢውን ሁኔታ ባገናዘበ መልኩ ተመሳሳይን አካሄድ ሊከተል ይችላል ሲሉ የቦርዱ ሰብሳቢ በዛሬው ውል ተናግረዋል። ቦርዱ ምርጫ ለማካሄድ መሬት ላይ ያለውን ነገር የሚመለክቱ በምርጫ ክልሎች ደረጃ መሆኑን ይናገራሉ። የህዝብ ተወካዮች ምክር ቤት የሚመሰረተው ምርጫ ክልሎች መሰረት ባደረገ ነው። ስለዚህ ከዚህ ጋር የሚያያዝ ስለሆነበት ቅሉ ሳይሆን ፈቃጅና አስቻይ በፈጠሩት ሁኔታዎች የምርጫ ክልሎች ሁሉ ላይ ምርጫ እናደርጋለን። ለዚህም ነው ዝግጅታችን ማንም ልዩነት ሳናደርግ በሁሉም ቦታ ለማድረግ እንችላለን በሚል የተነሳ ነው። ማለት በትግራይ ክልልም ጭምር ምርጫ ለማድረግ መነሳታቸውን የተናገሩትም አገዛዙ በኦሮሚያ በተለይም ደግሞ በአማራ ክልል አብዛኛውን አካባቢዎች በጦርነት ከማገድ በኋላና በወረራ በወራ ለህዝቡን ለመግዛት ከሞከረ በኋላ በፋኖ ኃይሎች ተቀልብሶ በርካታ አካባቢዎች ነጻ ወጥተዋል። በትግራይ ክልልም በአሁኑ ሰዓት ያሉ ኃይሎች ሙሉ ለሙሉ በሚባል ደረጃ ከፌዴራል መንግስት ጋር ምንም ግንኙነት የላቸው ናቸው። ጊዜያዊ አስተዳደር ፕሬዚዳንት ራሱ በፌዴራል መንግስት ጠቅላይ ሚኒስትር አብይ አህመድ ተሾሙ እንጂ ከፌዴራል መንግስት ጋር የአጠቃላይ አሰራርም ሆነ ሌሎች ግንኙነታቸው ተቋርጧል። ህወት መሰረዙ ተከትሎ አዳዲስ ፓርቲዎችን ጨምሮ ነባሮቹ በትግራይ ክልል ምርጫ ይካሄድ የሚል ጥያቄ ሲያነሱ የነበሩበትን ለጊዜው ጋፕ አድርገዋል። ታዲያ በሚቀጥለው ዓመት ምርጫ አካሄዳለሁ የሚለው አገዛዙ አዲስ ነገር ከሌለና አዋጅ ካልመጣ ነው ይህ ምርጫ የማካሄደው ማለት አስቀድሞ በሚቀጥሏት ጊዜ ምርጫ ለማካሄድ የማያስችል ሁኔታ ውስጥ ሊገባ እንደሚችልና ለዚህም አገዛዙ የተዘጋጀ ያለው አዲስ አዋጅ ወይም ደግሞ በሰዓቱ ሰላም የማይሆንበትን የአገር ኩታል ለመፍጠር እየተዘጋጀ እንደሆነ ጥቆማ የሰጥን መግለጫ ይፋ አድርጓል። አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰችም። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎች እንደምትወስድ አስታውቃለች። ሚኒስቴሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥሩር በቻይና መሪ ሺ ጂንፒንግ እና በፕሬዚዳንት ዶናልድ ትራምፕ መካከል በተደረገው የስልክ ውይይት ወቅት የደረሰ ስምምነት በእጅጉ ጥሷል ብለዋል። የቻይና መንግስት አቋም የተሰማው ባለፈው ዓርብ ትራምፕ ቻይና ከእኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። በወቅቱ የአሜሪካው ፕሬዚዳንት ዝርዝር መረጃ ያልሰጡ ቢሆንም ንግድ ተወካይ ጄስሚን ግሬር ግን እንደተናገሩት ከሆነ ግን ቻይና በስምምነቱ መሰረት ከታሪፍ ውጭ የሆኑ ተግዳሮቶችን እያነሳች እንዳልሆነ ተናግረዋል። በግንቦት ወር በጀኔቫ በተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የመጡ ሸቀጦች ላይ የጣለችውን ቀረጥ ከ145 ወደ 30 በመቶ ዝቅ አድርጋለች። ቻይና በኩሏ በአሜሪካ ምርቶች ላይ የጣለችውን ታሪፍ ከ125 ወደ 10 በመቶ አወርዳለች። ሰኞ ዕለት ቤጂንግ አሜሪካ በስምምነቱ ላይ የጣለችውን ስትዘረዝር የኮምፒውተር ቺፕ ዲዛይንን፣ ሶፍትዌር ለቻይና ኩባንያዎች መሸጥ ማቆም፣ በቻይና ግዙፍ የቴክኖሎጂ ኩባንያ ሁዋዌ ለተሰሩ ቺፖችን በአገሪቱ ጥቅም ላይ እንዳይሉ ማስጠንቀቅና የቻይናውያን ተማሪዎችን ቪዛ መሰረዝን ያጠቃላል። ይህ በእንዲህ እንዳለ ሁለት ከፍተኛ የዋይት ሀውስ ባለስልጣናት ትራምፕና ዥ በቅርቡ ሊነጋገሩ እንደሚችሉም ጠቁመዋል። የግምዣ ቤት ዋና ጸሀፊ ቤሴንት በአሜሪካ የቢሲ አጋር ለሆነው ለሲቢኤስ ኒውስ እንደተናገሩት የንግድ ዝርዝር ሁኔታ ዥና ትራምፕ ከተነጋገሩ በኋላ ይፈታል ብለው ነገር ግን ይህ ውይይት መቼ ነው የሚሆነው የሚለውን ግን ማረጋገጫ አልሰጡም። የብሔራዊ ኢኮኖሚ ካውንስል ዳይሬክተር ኬቨን ሃንሴት ለኤቢሲ እንደተናገሩት ከሆነ ሁለቱ መሪዎች በዚህ ሳምንት ውይይት እንደሚያደርጉና ለመነጋገር ፈቃደኛ ናቸውም ብለዋል። ዋናው ነገር ሁኔታዎች እኛ በምንፈልገው መንገድ ካልሄዱ ዝግጁ መሆን አለብን ሲሉም ሀሴት ስለሚቀጥለው ንግር ተናግረዋል። ባለፈው ሳምንት ትራምፕ አሜሪካ በብረትና በአልሙኒየም ላይ የምጥለውን ታሪፍ ከ25 በመቶ ወደ 50 እንደምታሳድግ አስታውቀዋል። አረብ ዕለት በፒተርስ ፒትስበርግ ፔንሲቪሊያን በተካሄደ የድጋፍ ሰልፍ ላይ ትራምፕ እንደተናገሩት እርምጃው በቻይና ላይ ያለውን ጥገኝነት በመቀነስ የአካባቢውን የብረታብረት ኢንዱስትሪና ብሔራዊ አቅርቦት ለማሳደግ ይረዳል ይላል ቢቢሲ በዘገባው። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሞቱ። ሐሙስ ዕለት በናይጄሪያዋ ሞካዋ ከተማ የጣለው ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑ ሲገለጽ ይህ ቁጥር እስካሁን 700 ደርሷልም ተብሏል። በሀገሪቱ ማዕከላዊ ናጅር ግዛት ውስጥ በደረሰው አደጋ እስካሁን አምስት ምስሶች የደረሱበት አለመታወቁን ተከትሎ የአካባቢ ባለስልጣናት ለቢስ እንደተናገሩት በህይወት የሚገኝ ሰው ከዚህ በኋላ አይኖርም በሚል እምነት የነፍስ አድን ጥረቱ ቀጥሏል። ባለፉት 60 ዓመታት ሀገሪቱ ካጋጠማት የጎርፍ አደጋ ሁሉ የከፋ ነው የተባለው ይህ ጎርፍ ቲፈን ማዛ እንዲሁም አንጓን ሀውሳዋ የተባሉ ሁለት ከተሞች ላይ ከባዱን መታ አድርሷል። በአካባቢው ተላላፊ በሽታ እንዳይዛመት ለማድረግ በጎርፍ የተቀበሩ ግለሰቦችን ቆፍረው ማውጣት ተገቢውን የቅብር ስነስርዓት ማከናወኑን በቅርቡ እንደሚጀመርም የሞካው አካባቢ አስተዳዳሪ መሐመድ አልዩ ተናግረዋል የአካባቢ ነዋሪዎች አይናቸው እያየ ቤታቸውና ቤተሰቦቻቸው በጎርፍ ሲወሰዱ መመልከታቸውን ለቢስ ተናግረዋል እሁድ እለት የአገሪቱ ብሔራዊ የአደጋ ጊዜ አስተዳደር ኤጀንሲ በጎርፍ አደጋ ለተጠቁ ሰዎች የእርዳታ አቅርቦት ማዳረስ እንደሚጀምርም ተናግረዋል ኤጀንሲው በፌስቡክ ገጹ ላይ በለጠፈው መረጃ መሰረት በጎርፍ መንገዶችና ድልድዮች ጉዳት ደርሶባቸዋል ይህም በአካባቢ አካባቢው የኢኮኖሚና የትራንስፖርት እንቅስቃሴ ላይ ተጽዕኖ አሳድሯል ተብሏል። የናይጀሪያ ቀይ መስቀል አርብ እለት ባወጣው መግለጫ በሀገሪቱ የጣሉ ከባድ ዝናብ ተከትሎ የተከስተው ጎርፍ ከባድ የህይወት መጥፋትና ሰፊ ስጋት ፈጥሯል ብሏል። በናይጀሪያ ከማያዝያ እስከ ጥቅምት ወር ባለው የዝናብ ወቅት የጎርፍ አደጋ በተደጋጋሚ ያጋጥማል። እንደ አውሮፓውያን አቆጣጠር በ224 የጣሉ ከባድ ዝናብ ተከትሎ በረሰው የጎርፍ አደጋ በርካቶች ሲሞቱ ሌሎች ደግሞ ቤት ንብረታቸውን ጥለው ተፈናቅለዋል። በ222 እንዲሁ ጎርፍ አደጋ ከ600 በላይ ሰዎች ሲሞቱ 1.3 ሚሊዮን ናይጄሪያውያን ከቤት ንብረታቸውን ፈናቅላቸውን ቢቢሲ አስታውሶ ዘግቧል። የተወዳችሁና የተከበራቸው የቺንስ ቤተሰቦች ለት መረጃዎች እነዚህ ነበሩ። መልካም ጊዜ እንመኛለሁ።